ሰላም ሰላም ጤና ይስጥልን የጊዮን ቲዩብ ተከታዮች እንደምን አላችሁ? ሰላምና ደስታ ክብርና ጨዋታ ከትልቅ ስኬት ጋር እንመኝላችኋል። በዛሬው ቪዲዮዋችን፣ ሕይወቷ ካለፈ ሁለት ሳምንት በላይ ያስቆጠረችው ቀነኔ አዱኛ እናቷ በእንባ ታጅበው የኢትዮጵያን ሕዝብ ስለጠየቁት ነገር ወደ እናንተ እናደርሳለን። የቅርብ ሰዎቿ በሶሻል ሚዲያ ወጥተው ስለ ቀነኔ ሳትናገር ስላለፈችው ችግር ተናግረዋል። እሱንም የምናዳምጠው ጉዳይ ይሆናል። ታናሽ ወንድሟ ስለ አንዷለም ለፍርድ ቤት ለመናገር ቀጠሮ መያዙና ለመሆኑ የያዘው መረጃ ምንድነው? የሚለውን እናሳውቃቸዋል። የአንዱ ዓለም ጎሳዬ የግል ጠበቃ የሆነው ለፍርድ ቤት ደብዳቤ አስገብቷል። ደብዳቤው የሚለውንም ነገሮች የምናያቸው ይሆናል። ቀን እየወለደች ቀናቶች ሲሻገሩ ነገሮች እየደበዘዙ መሄዳቸው የሰው ልጅ ተፈጥሯዊ ልምድ ነው። ታዲያ በዚህ ሂደት ውስጥ በለጋ ዕድሜዋ የተቀጨችው ቀነኔ አዱኛ እጣ ፈንተዋ ምሄ ሳይሆን አይቀርም። ገና ከጅምሩ ይሄንን ያወቁት አባቷ የቀብር ስነ ስርዓቱ ዕለት እንባቸው ካይናቸው ሳይደርግ የልጄ እንደ ማደራ እንደ ሃጫሉ ተደባብሶ እንዳይቀርብኝ የኢትዮጵያ ሕዝብ ከጎን የሆነልኝ ብለው ተማጽነው። ከዛም በቅርብ ሁለተኛ መልእክታቸውን አስተላልፈዋል። ከሀገር ውስጥም ከሀገር ውጭም የምትኖሩ ኢትዮጵያውያን ፍትህን አሰጡኝ፣ የልጄ ደም ተደባብሶ ሊቀር ነው በማለት ፍትህ ለማሳጣት እየተሰራ ስላለው ጉዳይ ተናግረዋል። ይሄ ብቻ አይደለም። በልጃቸው ሞት ቅስማቸው ተሰብሮ ተጎሳቁለው ጥቁር ማቅ ለብሰው ጉረሯቸው በሳግ አይናቸው ደግሞ በንባ እያጠቡ የልጃቸውን ደም ሐቋ እንድታወጡልኝ አሁንም ከጎኔ ናችሁና ከአገር ከሀገር ውስጥም ከአገሮችም ያላቸው ያላችሁ ከጎኔ ቁሙ በማለት እናታቸው ተናግረዋል። ምንም እንኳን ፖሊስ ከጉዳዩ ጋር በተያያዘ እስካሁን የደረሰበትን የመጨረሻ ውሳኔ ባያሳውቅም ቀነኔንና አንዱ ዓለምን በቅርበት እናውቃቸዋለን የሚሉ ግለሰቦች መረጃ ማውጣትና በሶሻል ሚዲያ እየወጡ መናገራቸው ቀጥለዋል። አንዱ ዓለምና ቀነኔ ምንም እንኳን ከላይ ሲታዩ ፍቅር ቢመስሉም ውስጣቸው የተረበሸ ልክ ያልሆነ ነገር የነበረ መኖሩ በብዛት እየተነገረ ይገኛል። አንዱ ዓለም ሁሌ አምሽቶ በመጣ ቁጥር መደባደብና ማነቅ በሰውነቷ ላይ ያልተለመዱ ነገሮችን ማድረግ ልምዱ እንደሆነ እየተናገሩ ያሉት ጥቂቶች አይደሉም። እሷን ለመደብደብ ቦታና ጊዜን አይመርጥም የሚሉት የቅርብ ሰዎቿ እንደተለመደው አምሽቶ በመጣበት ጊዜ ከደበደባት በኋላ ሽጉጥ አውጥቶ ሊተኩስባት ሲል በወቅቱ ታናሽ ወንድሙ አብሮ ስለነበረ እሱ እግር ስር ወድቆ እንደለመነውና የእህቱን ነፍስ በዛ ችለት እንደታደገ ተነግሯል። ምንም እንኳን በዛን ወቅት እሷ ላይ መተኮሱ ቢተውም የኪችን ቤቱን ካቢኔት ተኩሶ እንደመታውና እስካሁን ካቢኔቱ እንዳልተሠራ፣ ፖሊስም ይህንን ሂዶ ፎቶ አንስቶ እንደ መረጃ መያዙ ይነገራል። በወቅቱ ይህንን ባይኖ የተከታተለውና ይህቱን ነፍስ የታደገው የቀነኔ ታናሽ ወንድም ይህንን ጉዳይ ለፍርድ ቤት እንደሚያሳውቅ ተነግሯል። በዚህ ጉዳይ ላይ ቬሮኒካ ዳንም ከአርቲስቶች ዝምተዋን የሰበረች ሲሆን በአንድ ወቅት በኮንሰርት ከመድረክ ጀርባ ተገናኝተው እንደነበረ አቅፋ ቆንጆ መሆኗን እንደነገረቻት ነገር ግን ያኔ ቀርባ ዓለም አውራቷ እንደጠጣታ ተናግራለች። የቀነኔ አሟሟት ለብዙዎች ረመጡን አልወጣ ብሏቸዋል። በተለይ ለቤተሰቦቻቸው ሀዘኑ የከፋ በሆነበት ሰዓት ከሞተች እንኳን ገና አርባ ቀንን ሳታስቆጥር የአንዱ ዓለም ጎሳዬ የግል ጠበቃ የሆነው አሳፋሪ ደብዳቤን ለፍርድ ቤት አስገብቷል። በደብዳቤው ላይ አንዱ ዓለም ጎሳዬ ለፋሲካ በዓል ኮንሰርት እንዳለበትና ለዛም ዝግጅት ስለሚያስፈልገው ጉዳዩን በውጪ ነው እንዲከታተል እንዲፈታ ጠይቋል። ዓመታትን አብሯት ያሳለፈው በመሞቷ የተጎዳነ የተባለውና ደረቱን እየደቃ በቀብር ሥነ ሥርዓቷ ላይ የተገኘው አንዱ ዓለም ጎሳዬ ቀነኔ ከሞተች ወራቶች ሳይቆጠሩ በቤተሰቦቿ አይን ላይ እንባቸው ሳይደርቅ ምነው ነው አሸሸ ገደዬ ለማለት ቸኮለ? እውነት ትንፋሽን ለተጋራት ሰውነቱን ከሰውነቱ ጋር ላዋሐደ በዛ ላይ ኢትዮጵያዊ ማንነትን የተላበሰ ግለሰብ የሟች አርባ እንኳን ሳይከበር ስለ ኮንሰርት ማሰብ ነበረበት ወይ? አጠያያቂ ጉዳይ ነው። ይህስ ሌላ ጥርጣሬን አይፈጥርበትም ወይ እየተባለ ይወራል። ለቤተሰቦቿና ለመላው ኢትዮጵያዊስ ንቀቱን ማሳየት አይደለምን? በወጣት ዕድሜዋ ነፍሷን የተል በወጣት እድሜዋ ነፍሷን የተነጠቀችው ያውን ደግሞ እሱን በስራ የምታበረታ ከስራዎቹ ጀርባ የነበረች ቀነኔ አዱኛ ስለ አማማቱ ሐቁ ሳይወጣ እሱም ነፃነቱን ሳያውጅና ጉዳዩ ለፍርድ ቤት ሳይቀርብ ለመስፈን ከስር ለመውጣት መጠየቅ ጤንነትን አያጎድልም ወይ እያልን እንጠይቃለን። ነፍሷን በአጸደ ገነት እንዲያኖረልን እንመኛለን።